የለመድነው ሚያዝያ መዝራት ሲሆን ዝናቡ ቀድሞ መጋቢት ከመጣ የተገኘ ወርዶ ጠቅሞ መዝራት ነው። ቀድሞ መዝራየ ቱሮ ለሞት ይሄ ነው ብሎ ካለ ከወቅቱ ሁኔታ አብሮ መሄዳቸው። ስለዚህ ለሁሉም ፕሮአክቲቭ ሆኖ ፕሮአክቲቭ ሆኖ ከተከሰተ በኋላ ምላሽ መስጠት ብቻ ሳይሆን ቀድሞ አስቡ፣ ቀድሞ ተመልኩ ያለው መንግስታችን ስግና ቀድሞ የሚመለክት ነ ነገድ የሚያስብ ለዛ ነው የአረንጓዴ አሻራ የዛሬ ሰባት ዓመት ሲጀመር ብዙ፣ ዛሬ ግን ኢትዮጵያ የአረንጓዴ አሻራ ላይ ለዓለም እየስተማት ች የአረንጓዴ አሸራ ይሄ አንዱ የአግርበት የሚያመጣ ነው። የሚቋቋም ግብርና እውር እናደርግበት የሚቋቋም የግብርና ቤተሰብ እውር እናደርግበት። ሁልጊዜ ህይወቱ በሰብ ልማት በስኔ ወይም በበቆሎ መሰረተ ከሆነ ያቺ በሽታ ስትመጣ ያን በሽታ ተቋቁሞ ማለት ካልተቻለ የሚያጋጥ መረደጋ አይቀርም። ስለዚህ አማራጮቻችን በሙሉ አስፈታል። አቀናይታይ የተቀናጅ ግብርና ለቤተሰብ ብልጽግና እሳቤውም ፍልስፍናው ይሄ ድማ አከላይ ነው።

እነዚህ ነገሮች እየተፈጡ ናቸው። ግን ችግሮቹ ሲያጋጥሙ ኬሚካልን ስናቀርብ እዲዛም መሆን አለበት። ኬሚካል በመቶ ነው የገዛነው ኬሚካል አስር ሺህ ብር እናወጣበት አምስት ነው የሚያስፈልገንንና የሚያስፈልገን አይነትና መጠን ለይተን ነው ማቅረብ ያለ አግሮ ኬሚካል አግሮ ኬሚካል ባልተገባ ነገር ያቀረበ ብዙ ብክለትን ያስፈልናል። አካባቢ ይመላል። ብዙ ችግሮች አሉ። በሚዛኑ መጥሮ መጠቀም ትክክል መጠቀም ያስፈልኛል። ሌሎቹ ዝም ብሎ ቀርቦ የሚመለስ ልሆነ ስለዚህ፣ ለዚህ የተቋሞቻችን ግብርና ያደራጋቸው አግሮኖች አሉ። ኢትዮጵያ ግብርና ስራዎች ኮርፖሬሽን አለ። የግብርና የሳ ዩኒየኖች አሉ። ጉዳዮችን የት ጋር ያሉት ፕሮግራም ነው ማለት ነው። ከዚህ ዞሩ በእኛው ባለም በሚሉ ወያይ ባይ ዞሩ ደግሞ ሁሉ ጋር ለኛ ነው ኬሚካሎች አሉ እንደ ክልል ጥሩ የሚባል አቅርቦት ያለበት ሁኔታ እንዳለ ተረድተን ይሄን መጠቀም ያስፈልጋል። ምርምሮቻችን አቅም ታውኛ ክልል ምርምር በነገራችን ላይ ገና ከዘራጃ እንደመጣል ቦታው ግን ብዙ ስራ ብዙ ጅምር ስራ ይሰራል ያለው ይሄንን ቀጣይ አቅሙ እየተገነባ

መንግስት ለእናንተ የሰጠውን ቦታ ትርጉም ነው ማሰብ ያለባቸው። አይ በተበታተለ መንገድ አይሰጥም። በአንድ ቀር ሁሉ ሊሰጥ ይችል ነበር።